እንኳን ደስ አላችሁ ቤተሰብ፣ እንኳን ደስ አላችሁ። በጣም ደስ ብሎኛል። ያው ቀኑን ሙሉ ደስ ብሎኛል፣ ግን ደግሞ አሁን ደግሞ ማለት ነው ልጇን አቅፎ ምናምን ሲያዩ ደግሞ ማለት ነው እንዴት ደስ እንዳለኝ እንዴት ደስ እንዳለኝ ማለት ነው። ሩታ ይህ እንኳን ማርያም ማረችሽ፣ በሰላም እንኳን ተገላገልሽ የኛ እህት ማለት ነው። የእውነት ለመናገር ሩታ ሲጀመር ማለት ነው በጣም ጠንካራ ልጅ እንደሆነች እናውቃለን፣ በጣም ጎበዝ እንደሆነች እናውቃለን ምጧ ራሱ ሳይሰማ ነው የወለደችው፣ አሉ እህታችን ጠንካራዋ ጀግናዋ ማለት ነው። አብርሽና ሩታ የሆነን ለመናገር ከዚህ በኋላ ማላችሁ ላይ ሰይጣን እንዳይገባ ማንንም ሰው ሰይጣን ሲጀምር እኮ ሰይጣን ራሱ የማያውቅ ስራ ነው። እናንተ ምሰሩት ማለት ነው። ማላችሁ ለማንም ሰው እንዳታስገቡ፣ ሁለታችሁም ፍቅር በፍቅር ሁኑ። እህ ወይኔ እኔ ዛሬ አብርሽ ነው የሚያስቀኝ። አብርሽ ምጻቱን አያችሁት እንዴት ደስ እንዳለው

እውነት ለመናገር ማለት ነው። ወይኔ ገንዘብ እኮ የማይሰራ ስራ የለም። እግዚአብሔርን አብርሽና ሩታ ማለት ነው በቃ እንደዚህ እንጃ ለቅም እንዴት ልበላችሁ። እነሱ አንደኛ ሰውን ለማሳደግ በዙሪያቸው ሰው እንዲሰራ ነው ድራማ የሚሰሩት እንጂ ሁለቱም ማለት ነው፣ ሁለቱም አንዱ ሆነ። ከዚህ እኮ በኋላ ቤቢ እንደተስክሩ ቤል ነው ክሩቤል ተብሏል። እንግዲህ እኔ ደግሞ ስም ላውጣለት እንዴ እኔ ደግሞ ስም ላውጣለት እና በጣም የምወደው ለእግዚአብሔር ምን ይሳነዋል በሚለው ቃል ነው እኔ የምሄደውና፣ ምን ተስኖት ብዬዋለሁ። ምክንያቱም የእቴም ልጅ ምን ተስኖት ነው ብዬ የምጠራው ማለት ነው። የእሩታም ልጅ ምን ተስኖት ብዬ መጥራት ነው የምፈልገው። ምክንያቱም ለእግዚአብሔር ምንም አይነት ነገር ስለማይሳ ነው። እህቴም ከዚህ በፊት ግን በዚህ መሀል ማለት ነው የሆነ ለመናገር እንትን በሉ ማለት ልጁን ጠብቁ መሀላችሁ ላይ። እኔ በዚህ አጋጣሚ መናገር ምፈልጎ የሆነ ነገር አለ። ምክንያቱም ልጃችሁን ጠብቁ ቢያንስ ማለት ነው። ሩታ አሁን አቅፋ ያው እያጠባች ነው ምናምን። እህቴ ግን በዛ ሰዓት ወልዳ በጣም ደክሟት ነበረ እና ምጡ ምናምን። ስለዚህ አጠባችሁና ተኛች እና ብቻ እንዴት ልበላችሁ ብቻ እና እግዚአብሔር ይመስገን እና በዛ ምክንያት ነው እኔ ምንተስኖት ብዬ ለአሁኑ ልጅ ስም የሰጠውት ማለት ነው። እና እህቴ አጥብታ በተኛችበት ልጇን እምብርቱን በደንብ አላሰሩትም ነበረ። ሐኪም ቤቱን መጥቀስ አልፈልግም ግን ቡኢ ላይ ነው እና እምብርቱ ሳይታሰር እንዳለ እንትኑ ፈሶ ማለት ነው። መናገር አልፈልግም እዚህ ጋር መጥቀስ ስለሌለብኝ ስለማይፈቀድ ማለት ነው። እና ያው ልጇን አጣች ማለት ነው እህቴ። ስለዛ ያው በአመቱ ደግሞ ድጋሚ ወንድ ልጅ ደግሞ ድጋሚ ወንድ ልጅ ነበረ ያጣችው። ድጋሚ ወንድ ልጅ ወለደች። ከዛ እኔ ምን ተስኖት አልኩኝ ማለት ነው እና ለእግዚአብሔር የማይሳነው ነገር የለም። እናንተ ብቻ ተመኙ። ያው እቴ ሁለተኛ ልጅ ነበረ የወለደችው፣ ግን ሴት ልጅ አላት። አሁን ደግሞ ወንድ ልጅ አላት እና እግዚአብሔር ምንም ነገር አይሳነውም። እና እግዚአብሔር ምንም ነገር እኔ እንጂ አላውቅም። እና እግዚአብሔር ይመስገን ማለት እፈልጋለሁ። ስለዚህ አንዳንድ እናቶች ከወለዳችሁ በኋላ ልጃችሁን አጠገባችሁ ሰው መኖር አለበት፣ ልጃችሁን የሚያይ ሰው ገባችሁ አይደለ? ከእናንተ ጋር ተጨንቆ እያለ እንቅልፍ አድሮ ሊተኙ ይችላሉ። ነገር ግን ከእናንተ ጎን ደግሞ ሆኖ አንድ ሰው እናንተ ስተኙ አንድ ሰው ያ ልጅ ማየት አለበት። አኪሞች ደግሞ ማለት ነው። አባካችሁ አባካችሁ አባካችሁ የሰውን ሕይወት በቃ እንዴ ልበላችሁ ተጠንቀቃችሁ እንትን በሉ ማለት እፈልጋለሁ። ሀዳራችሁን ተወጡ ማለት እፈልጋለሁ። እና ብቻ ተውት፣ እሱ ነገር ይቅር። አሁን ማለት ነው ያው እናቶች ማለት ምጥ ላይ ተቸግረው ወይም ደግሞ ምጥ ላይ በጣም ደክመው ስለሚተኙ ከጎን ልጅ አይጥፈ ማለት ፈልጌ ነው። አሁን እና ለዛ ነው እኔ ምንተስኖት ያልኩት። ለሩታም ልጅ ምንተስኖት ማለት ነው የምፈልገው። ለተም ልጅ ምን ተስኖት ነው ያልኩት። እግዚአብሔር ምንም የሚሳነው ነገር የለም። እግዚአብሔር አድርጎታል ማለት ነው። እግዚአብሔር ምን ይሳነዋል? እና በጣም ጠንካራ እህት ናት ያለችን ሩታዬም። እና ይኸው ምንዋን ድምጻ ሁሉ ሳይሰማ ነው የወለደችው። እና ብቻ ነገር አበዛውባቸው ቤተሰብ በርቢ ይዘገራሱ ማለት ነው። በጣም ነው የሚጮሁት ምጥ ላይ ማለት ነው። ሩታ ግን ሲጀመር ሷ ጠንካራ ልጅ ናት። የእውነት ለመናገር ምንም ነገር የማያገዳግዳት ምንም ነገር የማይጥላት ማለት ነው። ገባችሁ አይደል ማለት ነው። አሁን የእውነት ሩታ ማለት ነው ስታዩዋት፣ እስኪ የእውነት አይኗ ትንሽ እንቅልፋ ምናምን አያችሁ፣ ድካሙ ያስታውቅባታል ግን የእውነት እንጃ አላቅም። አሁን አስባችሁታል በሶስት ሰዓት ውስጥ አመጣ የወለደች ሴት እንደዚህ ቁጭ ብላ ስታጠባ በዛ ላይ ደግሞ የመጀመሪያው ማለት ነው። የእውነት ሩታዬ ለአንቺ እኔ እንጃ አላቅም። እና ያው ሁላችንም እየጸለይን ነበረ የእውነት ለአንቺ መልካም እህቶች ናቸው ያሉት፣ መልካም ሰዎች ናቸው ከአንቺ ጎን ያሉት። እና ለመዳም ቅመሞችም ደግሞ እንዳንቺ ምጥ ያቀልልን እኛ አገራችን ገብተን አግብተን ልክ እንዳንቺ ያው ማንም ሴት አገሯ ገብታ በቃ ወልዳ ማየት ነው የምትፈልገው፣ አግብታ ማለት ነውና ልክ እንዳንቺ ይሁን ማለት እፈልጋለሁ። ሁላችሁም የሚዳን ቅሞች እንደ ሩታ ምጣችሁ ይቅለል፣ እንደ ሩታ ማንም ሰው ሳይሰማ የአጥር ወፍ ራሱ አጥራችሁ ላይ ቁጭ ብሎ ወፍ ራሱ ሳይሰማ ውለዱ ማለት እፈልጋለሁ።

አብርሽ እኮ ማለት ነው ግርም ብሎታል። ለምን እንደሆነ አላውቅም፣ ማለት ነው የሆነ አላውቅም። የእህቱን ልጅ እኮ አይተዋል፣ ግን እህቱ እኮ ወልዳ እንደዚህ እህቱ ባየት ሄደው አይተዋታል። ህፃኗ እንደ ግን የራሱን ልጅ መሆኑን እራሱ በቃ ግርም ብሎታል። በቃ በቃ አለ አይደለ፣ የሆነ በቃ አለ አይደለ፣ የሆነ እኔ እንጂ አላውቅም። የእግዚአብሔር ስራ ነው። እሱ ግን በቃ አላውቅም፣ ግርም ብሎታል። በቃ አላመነም መጥባት ሲጀመር እኮ እንዲጠባ ምናምን ተዘጋጅቶ በቃ ጣጣውን ጨርሶ ሰሆነ ሲጀመር ዘጠኝ ወር ውስጥ ዱብ ያለው ማለት ነው። ደግሞ ዘጠኝ ወር በጣም እንደውም እንትን ጨምሮ ነው ዱብ ያለው ማለት ነው። የአሁን ልጅ አብርሽ እንኳን መጥባት አይደለም ስልክ ራሱ ጎግል እንዴት እንደ ጎግል እንደሚደረጉ ላይ አንደ ዩቱብ እራሱ አሁን አውቋል። የዩቱብ ፓስፖርት ሩላ እየሰማ ነበረ ሁሉም ነገር አውቆ ነው ዱብ ያለላችሁ ልጃችሁ ማለት ነው። ነገ ስልክ ይዞ ነው ቁጭ ብሎ አልጋ ላይ የምታገኙት። ታያውቃላችሁ። ስለዚህ የዋዛ ልጅ አይደለም፣ የአሁኑ ልጆች ማለት ነው። ለምን ለምንታበ ማንነ ይመስላል ሲጀመር እኮአሁን አያስታውቁም ልጆች አሁን ሲወለዱ ማለት ነው። በጣም ቆንጅዬ ቀይ ነው የሚሆኑት ማለት ነው እያደጉ ሲሄዱ ቢያንስ እንዴት ልበላችሁ በቃ በአምስት ወር እንደዚህ አራት ወር ስድስት ወር እየሆኑ እያደጉ ሲሄዱ መልካቸው እየተቀየረ ቀይ ከሆኑ እየጠቆሩ የራሳችሁን መልክ ማን እንደሚመስል አያት፣ አባት፣ እናት ማን እንደሚመስል ማለት ነው እየተቀየሩ ይሄዳሉ እንጂ ልጅ እንደተወለዱ ማንንም እንደሚመስል ማለት ነው ምንም እንትን

ገና ብርድ ይመታዋል ትላለች። በቃ እናት ሆነች፣ ቁርጥዬ ማለት ነው። በቃ የእውነት ይህን እናት እንዳታሳዩ፣ ልጁ ጠንከር ይበል ትንሽ። ማለት ያው የሚዲያ ሰዎች ናቸው ማሳየታቸው አይቀርም። የእናንተ ልጅ የእኛም ልጅ ነው። ምክንያቱም ስትጋቡ አይደለም ገና ስትፈቃቀሩ ገና ስጠነስሱ፣ አብረን ነበርን ከእናንተ ጋር። ሁሉም እግር መያዝ ብቻ ነው እኛ የቀረን ማለት ነው። ሁሉም አናችሁ ከእናንተ ጎን ነበርን። ስለዚህ የእኛም ልጅ ነው። ግን ይደግ፣ ትንሽ ጠንከር ደሙ ትንሽ ይመለስ ይበልና ታሳዩን አላችሁ፣ ችግር የለውም ማለት ነው። ግን አሁን ይደግ።

አብርሃም እኔ ደቅ ሩታና ራሳያችሁ ስለፈለገችው እግ ማሳያችሁ ነበር ማንም እንደሚመስል ራሳችሁ ትገምጡ ነበር። አሁን አይቻልም መሰለኝ ማሳየት። ግን ማለት ነው ነው ትንሽ እኮ ነው። እንደውም ሩታ እኮ ማለት ነው ቢያንስ እኮ ልጅ እስከ አምስት ኪሎ እስከ አራት ኪሎ ይወለዳል ግን ሁለት ኪሎ ወይም ደግሞ ሁለት ተኩል ወይም ደግሞ ሶስት ኪሎ ሊሆን ይችላል። ትንሽ ልጅ እኮ ነው የሚወለደው። አብርሽ ግን ግርም ብሎታል። ጊዜ ነው። ብዙዎቹ በጸሎት የረዷት ዛሬ በሰላም ይፍታሽ ያሉ ክርስቲያን ወንድሞችን ሙስሊም ወንድሞችን በእህቶችም፣ እንደዚህ እናቶችም ጸሎት ያደርጋችሁላት በሙሉ በእህትነት እንትኔ ገንጊ ይውላል የሁላችሁም ጸሎት ነው። በዚህ ክብር ያበቃ እናቶቻችን ራሴ ያለ

ስም ስም አውጡለት ግን ማለት ነው። ሁላ ያው የመዳም ቀሞች ሁላችሁም እንግዲህ የሩታና የአብርሽ እህቶች ማለት ነው። እንትን ማለት የራሳችሁ ስም የምጠሉትን በቃ አለ አይደለ? በቃ ምን አይነት ምን አይነት ነገር አልፎ ለዚህ እንደበቁ አስባችሁ ስም አውጡ። እናንተ የምትጠሩት እኔ ግን ያው በእህቴ ስም ነው የምጠራው ብዬ ተናግሬ ያለው ምን ተስኖት እኔ የሆነን ለመናገር ማለት ነው። ልጅ ራሱ የእኔ ልጅ ራሱ ብወልድ ወንድ ልጅ መጀመሪያ፣ እኔ ሴት ልጅ ነው በጣም የምወደው ማለት ነው። ግን ወንድ ልጅ መጀመሪያ ከወለድኩኝ ምን ተስኖት ነው የምለው ልጄን ማለት ነው። ምክንያቱም እግዚአብሔር ምንም ነገር ምን ተስኖት የምለው ለእኔም ደግሞ ማለት ነው። ምክንያቱም ብዙ ነገር አሳልፌ ያለሁ ገባችሁ አደለ? ብዙ ነገር እጣወረድን አልፌ ነው ለዚህ የበቃሁት። ስለዚህ ማለት ነው ደሞ ከዚህ ደግሞ ሄደን ደሞ ኢትዮጵያ ሄደን ደሞ አግብተን ወልደን አስባችሁታል ስለዚህ እግዚአብሔር ምንም ነገር የሚሳነው ነገር ስለሌለ ምን ተስኖት ነው የምለው ለሩታዬም ልጅ ማለት ነው ስለዚህ እናንተም ደግሞ የራሳችሁ ስም አውጡ እኔ ምን ተስኖት ብዬ ነው የምጠራው ከዚህ በኋላ ኦዲየንሶች እንድታቆሉ የምፈልገው እነሱ ምንም አይነት ስም ያውጡ እኔ ግን ምን ተስኖት ብዬ ነው ማውጣ ማለት ነው ምክንያቱም ሩታና አብርሽ ምን አይነት ነገር አሳልፎ ለዚህ የበቁት እግዚአብሔር ምንም ነገር አይሳነውም እግዚአብሔር እነሱ በሆኑት ወይም ደግሞ በእኛ ባሰብ ነው ሰው ባሰበው ሳይሆን እግዚአብሔር ባደረገው እግዚአብሔር ባሰበው ነው እያደረገው። እና እግዚአብሔር እናንተ ተመኙ እንጂ እሱ ይሰጣችኋል። ለሱ ምንም ነገር አይሳነውም። እና ብቻ ጤነኛ ልጅ ይሁንላችሁ ማለት ነው። እናንተን የሚያስተዳድር እናት አባትን የሚያከብር ልጅ ይሁን፣ አገሩን የሚያስተዳድር እግዚአብሔርን የሚፈራ ልጅ ብቻ ይሁን ማለት ነው። ገባችሁ አይደለ

ገና አሁን ጥፍር ሊቆርጥ አብርሽ ማለት ነው። ለማንኛውም በጣም ደስ ብሎል እናትና አባት በመሆናቸው ብቻ ትልቅነት ነው፣ ትልቅ ክብር ነው። እናትና አባት ራሱ ነው መታደል ነው። ጓደኞቻችን ናቸው እህትና ወንድሞቻችን ናቸው እና ቤተሰብ የሆነ ለመናገር እኔ በጣም ደስ ብሎኛል። ሙሉ ቪዲዮ እያላያችሁት ገብታችሁ ይሁ። አብርሽ ቤት ነው የተለቀቀው ዛሬ። ሩታ ቤት ቢለቀቅ ደስ ይለናል። ምክንያቱም ሁለት ከአምሳ እንድትገባ በጣም እንፈልጋለን። ያው የሁለቱም ሲጀመር አንለያያቸውም። ሁለቱም ያው አብርሽ ቤትም ሆነ ሩታም ቤትም ሆነ የነሱ ነው። ሁለቱም ማለት ነው። ገባችሁ አይደለ? ግን በጣም ደስ ብሎኛል። የእውነት ለመናገር በጣም ደስ ብሎኝ አም ሶ ሀፒ ማለት ነው። በጣም ደስ ብሎኛል። ወይኔ ዛሬ ማለት ነው ኢትዮጵያ ብንሆን ወይም ደግሞ እንዴ ሊበላችሁ እንዴ ሊበላችሁ፣ ወይም ደግሞ እናንተ ምንድነው የሚባለው? አለ እኮ ሴቶች ሲወልዱ ማለት ነው የሚጨፈራል፣ ይሄ ወገብ ታስሮ ምናምን ምንድነው የሚባለው? በእናታችሁ አረሳሁት፣ ይጨፈራል። ገባችሁ አለ እና እንትን እንበላለን። ምንድነው ይሄ ቡላ፣ የስንዴ ቡላ የስንዴ ገንፎ አደለም እሺ። ምንበላው። ምን በላው የተወለደ ቀን ማለት የወለደች ቀን ስንዴ ይፈጭና ይመጣል። ስንዴ ነው አዎ፣ ተቆልቶ ምናምን ተፈጭቶ ይመጣል ማለት ነው። ከዛ በኋላ ቡላ በቅቤ ይሰራና ማለት እንደዚህ ጩቦ፣ ልክ እንደ ባሶ ነው የምትበሉት። እንጨፍራለን፣ እንደዛ እንጨፍር ነበረ። ግን ዛሬም እኛ ስደት ላይ ነን እና ትክቶክ ላይ ቃውጡት በእናታችሁ ማለት ነው። ወይኔ በጣም ደስ ብሎኛል። ዶክተሩም እንደው የነት ነግሮ የነበርና ትንሽ ኪሎ ከፍ ብሎ ነበርና በመግለጫው ነው። ዛሬ ለ አስር ሰዓት ነው። ስለዚህ ዋው ዛሬ እንግዲህ ሩታዬ ቤቷ ነች ማለት ነው። ገባችሁ አይደለ? ግን ከትላንት ወዲያ ነው የወለደችው። እንግዲህ ምስጢር ነው እና የሆነ ደስ ብሎኛል። ገባችሁ አይደለ? ግን ገባችሁ፣ ሰው እኮ ዛሬ ወልዶ ማለት ነው ነገ ራሱ አይወጣም፣ ከነገ ወዲያ ነው የሚወጣው። ግን ሩታ የእውነት እግዚአብሔር በጣም ነው የሚወድሽ። የእውነት ልክ እንዳንቺ ነው፣ ልክ እንዳንቺ እሩሩ ነው ማለት ነው። ነው ባትሪ ብቻ ደስ ብሎኛል። ቤተሰብ ሰላማችሁ ብዘልኝ፣ እወዳችኋለሁ። ባይ ባይ።